ኢማሙ ማሊክ ረሂሙላህ እንዲህ ብለዋል። ሙእሚን አምስት ኢዶች አሉት። አንደኛ፣ በእርሱ ላይ ኀጢአት ሳይጻፈበት ከሕይወቱ ያለፈ ቀን ሁሉ የኢድ ቀን ነው። ሁለተኛ፣ ከዚህ ዓለም በኢማን የሚወጣበት ቀን የኢድ ቀን ነው። ሦስተኛ፣ ሲራጥ ወይም ከጀሀናም ላይ ያለውን ድልድይ ተሻግሮ ከፍርዱ ቀን አስፈሪነት የዳነበት ቀን የኢድ ቀን ነው። አራተኛ ጀነት ውስጥ የሚገባበት ቀን የኢድ ቀን ነው። አምስተኛ ጌታውን ያየበት ቀን የኢድ ቀን ነው። አሰላሙ አለይኩም ወረመቱላሂ ወበረካቱሁ። ውድ የዚህ ቻናል ቤተሰቦች በሙሉ በያላችሁበት ኢድ ሙባረክ። ኩለ ዓም ወአንቱም ለኸይር። ኢድ የምስጋናና የደስታ ቀን

እነዚህ ሁለት ቀናት ምንድን ናቸው ሲሉ ጠየቁ። እነሱ በቅድመ እስልምና ጊዜ ውስጥ እንጫወትባቸውና እንዝናናባቸው ነበር ብለው መለሱላቸው። የአላህ መልእክተኛ ስለ ላሁ ለ ወሰለም እንዲህ አላቸው፦ በእርግጥም አላህ በእናንተ ላይ ከእነዚህ ሁለት ቀናት የተሻለ ነገር ቀይሮላችኋል በኢዱልአድሓና በኢዱልፍጥር አሉ አቡ ዳውድ በዘገበው ሀዲስ ኢድ አልፊጥር በመላው እማ የሚከበርበት ቀን ነው። እኛ በደለኞች እንሻ አላህ በዚህ ወር ሙሉ ምህረት አግኝተናል። በአላህ ፍቃድ የደስታና የመዝናናት ቀን ረመዳንን በሙሉ እንድንጾምና ቅያመ ሌል እንድንሰግድ አላህ አዘ ወጀል ስለፈቀደልን ደስ ልለን ይገባል። እናመሰግነዋለን። እንሻ አላህ አልሐምዱሊላህ፣ ሱማ አልሐምዱሊላህ። አላህ እንዲህ ይላል

በቤተሰቦቻችንና በማህበረሰባችን ውስጥ ፍቅርና ደስታን በማስፋፋት የምናሳልፍበት ቀን ነው። እርስ በርሳችን እንኳን ደስ አለ። አላህ በረመዳን የሰራነውን መልካም ስራችንን እንዲቀበል እለምነዋለን። እንሻአላህ ዘመዶቻችን በመጋበዝና በመዘየር የቤተሰብ ትስስር እናጠናክራለን። ከጎረቤቶቻችንና ከዲሆች ጋር ምግብ እንካፈላለን። ኢድ የሙስሊሞች ትልቅ ቀን የጥንካሬ የአንድነት የወንድማማችነትና የፍቅር ምልክት ነው ይቅርታ የሚደረግበት የበረከትና እድሎች የተሞላበት ቀንም ኡሙአትያ እሙ አትያ ረዲየላሁ አንሁ እንዲህ ብለዋል በኢድ ቀን ወጣት ልጃገረዶችና የወር አበባ ላይ ያሉ ሴቶችን ከቤታቸው እንድንወጣ ታዘን ነበረ ከሰዎችም ጀርባ ቆመው

አላህንም ስለመራችሁ እንድታከብሩና ይፈልጋል ታመሰግኑ ዘንድ። አላሁ አክበር የአላህ ፍጹም ታላቅነት ፍጹምነትና ኃያልነት መገለጫ ነው። እርሱ ከሁሉምና ከሁሉም በላይ ታላቅ እንደ መሆኑ መጠን አምልኮና ክብር የሚገባው እርሱ ብቻ ነው። በዚህ የደስታ ቀን አላህ የመታዘዝና የመልካም ስራ እንድናጠናቅቅ ስለፈቀደለን እናከብራለን። አላህን እናመሰግናለን። ታላቅ የሆነን የኢማን ጸጋ ስለ በሰጠን በድጋሚ እናመሰግናለን። የኢድ ቀን የደስታ ቀን እንጂ የኃጢአትና አላህን የማመፅ ቀን አይደለም። እስልምና የሚዛናዊነት ሃይማኖት ነው። መዝናናት ይቻላል፣ ሐላል እስከሆነ ድረስ በልኩና ብቸኛ ዓላማችን እስካላደረግነው ድረስ በዚህ በተከበረ ቀን ሐራም ላይ በመሳተፍ የረመዳንን ጥረት ማበላሸት የለብንም። ቁርአንን ከመስማተታችሁ ወደ ሙዚቃ ማዳመጥ አትሸጋግሩ። በረመዳን ውስጥ በጀምዓ ሰላት ተሳትፈን ረመዳን ከወጣ በኋላ ሰላቱ ጀምዓ ችላ ልንለው አይገባም። በዚህ በተከበረ ቀን ቃናችንን መጀመር ያለብን አላህን በማወደስና በርጋታ ባሄድ እንዲሁም ዓይንን ዝቅ ማድረግ ነው። እንዲሁም በዚህ ታለቀን በመከራ ውስጥ ያሉትና የተጨኩኑትን ወላጅ አልባ ሕፃናትና ደካሞችን፣ በግፍ የታሰሩትን፣ የታመሙትና ልናስታውሳቸው ይገባል።